ዘይግህፎ ነፋስ፣ ዘይግህፎ ነፋስ የብቻውን ነው። አንድ ላይ አይናበብም። ዘይግህፎ ነፋስ ተብሎ ስህተት ነው። ዘይግህፎ ነፋስ ተብሎ የብቻውን ነው። እምገጸ ምር ወበ እንተዝ እይትነስኡ ረሲአን እምደይን ወኢ ሓጥአን ውስተ ምክረ ጻድቃን። ወኢ ሓጥአን ተብሎ አይነበብም ስህተት ነው። ወኢ ሓጥአን ውስተ ምክረ ጻድቃን እስመ የአምር እግዚአብሔር ፍኖቶ ሙለ ጻድቃን ወፍኖቶ ሙሰ ለሓጥአን ትጠፍ። መዝሙር ሁለት ለምንት አንገለጉ አህዛብ፣ ደግሟለሁ። ለምንት አንገለጉ አህዛብ። ለን ማጥበቅ ጉን ማላላት ነው። ስህተቱን ልናገረው። ለምንት አንገለጉ እንደዚህ አይባልም። እደግሟለሁ። ለምንት አንገለጉ አንገለጉ ለላይ ማጥበቅ አንገለጉ አህዛብ፣ ወህዝብኒ ነበቡ ከንቶ ወተንስኡ ነገሥተ ምድር ወመላእክትኒ ተጋብኡ ምስሌሆሙ ህቡራ ላይለ እግዚአብሔር ወላይለ መሲሁ ንበትክ እምኔነ ማእሰሪ ሆሙ ወንገድፍ እምላእሌነ እልየነ አርዑቶሙ። መቁጠር አርዑቶሙ ሳይሆን አርዑቶሙ። ዘይነብር ውስተ ሰማይ ይስህ ቆሙ ይስህ ይስህቆሙ ብሎ አይጠብቅም። ይስህቆሙ

ኩልክሙ ልን ማጥበቅ ክን ማላላት ስህተቱን ልናገረው። ኩልክሙ አይባልም ሁለቱንም ማጥበቅ ማለት ነው፣ ግን ይህ ስህተት ነው። ስለዚህ ወተገሰጹ ኩልክሙ ልን ማጥበቅ ኩልክሙ ክን ማላላት ወተገሰጹ ኩልክሙ እለ ትኩየንንው አለምር ተቀናይ ውለይ እግዚአብሔር በፍርሃት ወተ ወተሐሰዩ ወተሐሰዩ ተብሎ አይጠብቅም። ወተሐሰዩ ሎቱ በረአድ አጽንዕዋ ለጥበብ ከመ ኢይትመዓዕ እግዚአብሔር። ወኢትትሐጎሉ እንፍኖተ ጽድቅ ወኢትትሐጎሉ ብሎ አይጠብቅም፣ ስተት ነው። ወኢትትሐጎሉ እንፍኖተ ጽድቅ ሶበነደት ፍጡና መዓቱ። ብፁዓን ኩሎሙ እለተወከሉ ቦቱ። መዝሙር 3 እግዚኦ ሚ በዝሁ እለይሳቅዩኒ

ቃል የሃበይ እግዚአብሔር ጸራሃይኩ ወሰብአኒ እምደብረ መቅደሱ አንሰ ሰከብኩ ወኖምኩ ወተንሳይኩ እስመ እግዚአብሔር አንሰ አኒ እይፈርህ እማዕላፍ አህዛብ ደግሞ አለው፣ እይፈርህ እማእላፍ አህዛብ እማይላፈ አህዛብ ተብሎ አይናበብም። ምክንያቱም ፍ እንጂ ፈ አይደለም። ፈ ቢሆን ይናበብ ነበር። ፍ ስለሆነ እይፈርህ እማእላፍ አህዛብ እም አእላፍ አህዛብ እለ አገቱኒ ወቆሙ ላእሌየ ታንስ እግዚኦ አምላኪየ ወአድህነኒ፣ እስመ አንተ ቀሰፍኮሙ ለኩሎሙ። ቀሰፍኮሙ የሚል ጨዋለ ደሱ ይባላል። እስመ አንተ ቀሰፍኮሙ ለኩሎሙ እለይ ጻረሩኒ በከንቱ። ረን ማጥበቅ፣ ኒን ማላላት። እለይ ጻ ጻንም ማጥበቅ። እለይ ጻረሩኒ ለኩሎሙ እለ ይጻረሩኒ በከንቱ እደግመዋለሁ። እስመ አንተ ቀሰፍኮሙ ቀሰ ብሎም አይጠብቅም። እስመ አንተ ቀሰፍኮሙ አስተማሪ ስለሆነ ነው የምደጋግመው። እስመ አንተ ቀሰፍኮሙ ለኩሎሙ እለ ይጻረሩኒ እለ ይጻረሩኒ ጻንና እረን በተመሳሳይ ሁኔታ ማጥበቅ ኒን ማላላት ማለት ነው። ስህተቱን ልበለው እለ ይጻረሩኒ እንደዚህ አይባልም።

ሶበፀዋ ክጎ ጎ አይባልም ሶበፀዋ እክጎ ለእግዚአብሔር እግዚአብሔር ሰምአኒ ጽድቅየ ወእምንዳብየየ ምንም አጥበቅ ወእምንዳብየየ አርሓበ ሊተ ተሳሃለኒ ወሰም አኒ ጸሎት የ ወስምአኒ አይደለም ተሳሃለኒ ወሰ ወሰም አኒ ጸሎት የ ደቂቃ ደቂቀ እጓለመህያው ደቂቀ እጓለመህያው ሚል ስህተት አለ እንደሱ አይባልም ደቂቀ እጓለ እጓ እጓ ማላላት ደቂቀ እጓለ እመህያው እስከ ማእዜኑ ታከብዱ ልበክሙ ታከብዱ ልበክሙ ልበክሙ ብሎ አይጠብቅም። ልበክሙ በን ማጥበቅ፣ ክን ማላላት

ወራኢቶሙ ወፀልሃው ው ሁለተኛው ነው፣ ሳድሱ አይደለም ከእሙ ነው። ወፀልሃው በልሳናቲሆሙ ሁለተኛው ቢሆን ግን አነባቡ ወጸልሃው ነበር የሚባል። ስለዚህ ሁለተኛው ስለሆነ ወጸልሃው በልሳናቲሆሙ ኮንንኖሙ፣ ሁለቱንም ማጥበቅ ኮንንኖሙ፣ ንንም ኖንም ማጥበቅ ኮንንኖሙ እግዚኦ ወይደቁ፣ አይጠብቅም ወይደቁ ብሎ አይጠብቅም። ወይደቁ በውዴቷሙ